የፈጁ ጥሬ አላ የሀገሬ ሰው ቡሪካ በክብር እንደመጣ በክብር በጎችን ሰብስበህ ልንውጣ።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 እንግዲህ ዛሬ እንዳያችሁት የቡሪካ ቤት የተደቀቀው ቪዲዮ እንዲሁም ደግሞ እኔ ያስገባሁላችሁ የበጎቹ ሪከርድ ማለት ነው። በዚህ ሪከርድ ፉፉ እየተዘግዝቆ ቡሪካ ፕሮፋይላቸው ስለሆነ እማየ የፍቅርናት ማብራ ስላለችበት ሰው ቃና እንኳን አድርጎ መፖሰት አይችልም። አንዳንድ ባለጌዎች የምታረጉት ነገር በጣም ወጥ የረገጠ ቅጥ አልባ ነገር ነው፣ ቅጥ አልባ ማለት ነው። የውጭ በግ እንከላከል የውስጥ በግ እንከላከል፣ የፍቅርየም ፕሮፋይል አድርጋችሁ እንደፈለጋችሁ እሷ ላይ ያፍ መክፈት የፈለጋችሁበት ምክንያት አልገባኝም። ፉፉሽ ጀግናው ሸበላው ደግሞ አሳያችኋለ ዛሬ። ከዚህ በኋላ በፍቅርዬ መወሰን የሚችለው እኔ ነኝ ያለው ቡሪካን የቡሪካና የፍቅርዬ ደጋፊ ነው የሚበዛው። እውነትሽን ነው፣ ቡሪካ እኮ ትናንት ነው የመጣው። ቡሪካ እኮ ሁለቱንም እንደህትና እንደወንድም ይዞልን ስለቀረበልን ነው አጨብጭበን የተቀበልን ነው። ገባችሁ? እናንተ ባሰባችሁት መንገድ ቡሪካ የእውነት እነሱን ለማለያየት ጥረት ካደረገ፣ እመኑኝ ዜሮ ሰብስክራይብ ነው ተመልሶ የሚገባው። ምክንያቱም ያወቅ ነው በፍቅርና በፉፉ ነው እንጂ ቡሪካን ለብቻው አይደለም። ገባችሁ? ቡሪካ አመጣጡ ደስ ስላለን ነው እዚጋ ያደረስ ነው ባጭር ጊዜ ውስጥ። አሁንም ቢሆን እነሱ ስራ ነው እየሰሩ ያሉት። ኦኬ ይስሩ። እናንተም ማጨብጭባችሁ ትቀራላችሁ። እነሱ አይለያዩም። እናንተ ማጨብጭባችሁ ትቀራላችሁ። ገባችሁ? ምናልባት ኮሜንት ላይ እኛ እናጨብጭባለን እንዲሰሩ፣ እንዲሄዱበት፣ እንዲጠነክሩ ስለምንፈልግ እንጂ ለእኔ ሁሉም አንድ ናቸው። በቃ ስራ ነው የያዙት ተባብሮ ተጋግዘው እየሰሩ ስለሆነ እነሱን መንቀፍ አልፈልግም። ግን ደግሞ ዛሬ ብሩኬ የሰራውን ነገር አይታችሁታል። እንግዲህ ብዙዎችን አስቆጥቷል፣ ብዙዎችን አስደንግጧል። ጓደኛ መስሎ አብሮ አደግ መስሎ ብዙዎች በብዙዎች ታሪክ የሚታይ ነገር ነው ይሄ። በእውነተኛው ዓለም ያለ ነገር ነው። የጓደኛውን ጓደኛ የጓደኛውን ሚስት የሚነጥቅ በሚሊየን ነው፣ በአንድ ሁለት ሰው ሳይሆን በሚሊየን ማለት ነው። ስለዚህ ይሄ አይደንቅ አይደንቅ። ግን ደግሞ ቡሪካ የቡሪካና የፍቅርዬ ተመልካች ነው የሚበልጠው ላላችሁት ደግሞ ኮሜንቱን ማየት ይችላላችሁ አሁን ገብታችሁ ማለት ነው። ቡሪካን ጥርግርግርግርግ እያደረጉላችሁ ነው ህዝቡ ጥብጥብ እያደረገላችሁ። ምክንያቱም የፈለገ ተአምር ቢሆን ቡሪካና ፍቅር አንድ ላይ እንዲሆኑ የሚፈልግ ሰው እናንተ አላችኋል፣ እናንተ በጎች ውርውር የምትሉት አስር የሆናችሁት እናንተ ናቸው የምትፈልጉት፣ እንጂ ከፉፍ ዬ ንጥሎ ወደ ቡሪካ ማንም እንድትሄድ የሚፈልግ ሰው የለም። ሲቀጥል ደግሞ ፍቅርዬ እቃ አይደለችም። ወደዚህ ጅ ስትሏት የምትሄድ ወደዚህ ኔ ስትሏት የምትመጣ ሰው አይደለችም። በራሷ ማሰብ መወሰን የምትችል ጠንካራ ሴት ናት። ይሄንን አስረግጬ በማንኛውም በእያንዳንዶቹ ቪዲዮች ነግሬያቸኋሉ። አደለ ካልገባችሁ፣ እንግዲህ በጥብጬ ልግታችሁ አልችልም። ፍቅር መወሰን ያለባትን ነገር ትወስናለች። በዛሬ ቪዲዮ ላይ እንግዲህ ቡሪካ ለፍቅር የሰጣት ልብስ ተገቢ ያልሆነ ልብስ እንደሆነ ከአነጋገራቸው ተረድተናል። ነገ ደግሞ ልብሱ መቶ እናየዋለን። የዛኔ ትፈርዳላችሁ። ምን እንደምትፈርዱ ማየት እንፈልጋለን። ሲቀጥል ደግሞ ማን ስለሆነ ነው እሱ ብቻዋን እራት ሊጋብዛት የሚችለው? ፉፉ ብትሉት አብሮ አደጓ ነው፣ ብዙ ነገር አሳልፈዋል። ኦኬ፣ ሊጋብዛት ይችላል። ቡሪካ ግን ፍቅር ፉፉ ሲመጣ እንደዚህ የተናደደበት ምክንያት ምንድን ነው? ሁለተኛ ደግሞ የተሰጣት ልብስ የተሰጣት ልብስ እሷን የማይመጥን ሆነ ማለት እንግዲህ፣ ምን አይነት ልብስ እንደሆነ ማሳየት እችላለሁ ስላለች ፍቅር እርግጠኛ እኔ ነገ በፉፉ ቤት ወይ በፍቅርዬ ቤት ልብሱን እናየዋለን። የዛኔ ምን እንደምትፈርዱ ማየት እፈልጋለሁ። ወደፊት ወደፊት ወደፊት እያላችሁ የምታላዙ ነው ደግሞ። አዎ ወደፊት ናቸው፣ እንዲ ወደኋላ ሄዱ እኮ ድሮ ሄን እኮ እናውቃለን። ወደፊት እንዲሄዱ ነው እኛ የምንፈልገው፣ ግን ደግሞ እናንተ ባመጣችሁ ትርምስ ልጆቹን ሰላም እያሳጣችሁ የቲክቶክ ጉዳችሁ ነው። አሁን እዚህ ጋ ቪዲዮ እየተሰራበት ያለው እናንተ ሲፈልጋችሁ በኮሜንት ሲፈልጋችሁ በቲክቶክ ወጥታችሁ ሀ 4 እኝ ስለምትሉ እናንተን እያዩ እነሱም ደግሞ የእናንተን ፍላጎት ለማሟላት ይኸው ይጣላሉ። አስቡት ተዋደው መኖር የሚችሉ ትናንት ያየነው ቪዲዮ እዩት። እንዴት እንደሚያስደስት ምን አይነት ስሜት እንደተሰማችሁ መቼ ምን አልነግራችሁም። ዘጠና ፐርሰንት የሚሆነው ሰው ማለት ነው። ዛሬ ላይ ደግሞ እንደዚህ ድብልቅልቅ እንዲመጣ ያደረጋችሁት እናንተ ናችሁ። አንዴ በኮሜንት አንዴ በቲክታክ እየወጣችሁኝ እያላችሁ ማለት ነው። በቃ እሷን መደገፍ ካልፈለጋችሁ ፕሮፋይል ስሟን አንሱ በቅድሚያ። ከዛ በኋላ የፈለጋችሁትን ነገር አድርጉ። የፈለጋችሁትን ፕሮፋይል አድርጋችሁ ማንንም ተናገሩ። ያው እናንተ ጭንቅላታችሁ ከዚህ የዘለለ ስለማያስብ፣ ደህና ነገር ስለማያስብ የፈለጋችሁት ነገር አድርጉ። እሷን አድርጋችሁ ግን ምንም ብትለፈልፉ እናንተ ለፍልፋችሁ ነው የምትቀሩት። ገባችሁ? እነሱ እንደውም የለያዩ አይነት ልጆች አይደሉም። ሁሉም በህብረት ተስማምተው እየሰሩ ነው። እኔ እናንተ ብዙ ስላላችሁ የቡሪካት ጥላቸው አይኖርብኝም። የፈለገ ተአምር ቢሆን ለምን የመጣው ለስራ ነው። ከእነሱ ጋር ተባብሮ ተጋግዞ እየሰራ ስለሆነ ይሄ ልጅ። እናንተ ግን ምን እያደረጋችሁ ነው ያላችሁት? አሁን ያላችሁት ውስን ሰዎች ናቸው፣ ግን ቡሪካ ቡሪካ እያላችሁ ይሄው እንደዚህ ዓይነት ስራ ሰርቶ ሰው እንዲጠላው እያደረጋችሁ ነው። ይሄ ከእናንተ የመጣ ኢዲያ ነው። ባይገርማችሁ እናንተ ናችሁ ይህንን እዚህ ጋ እንዲደርስ የሰው ልጅ ያደረጋችሁ። ስለምን ችግር አለባችሁ? ሰው ሰላም ሲያገኝ የሚነዝራችሁ፣ የሚያስቸግራችሁ፣ የሚያንቀጠቅጣችሁ ስላላችሁ በዛ ምክንያት እሱም እነሱም ፍላጎታችሁን ለመሟላት ይህን እያደረጉ ነው ተጣሉላችሁ ደስ ይበላችሁ ማለት ነው ይህንን እናንተ ሰላም አይናፍቃችሁም ሲጀመር አብዛኝ እኔ እንዲሁ ጥቂት ልጆች ሰላም አይናፍቃችሁም በቲክቶክ እንዲሁ ለዛ ነው ማልገባው እኔ ብዙ ጊዜ ቲክቶክ ገብቼ ላይቭም ሲገቡ ሰው መግባት አልፈልግም አልወድም የሆነ አንድ ፋሚሊ ናቸው ማን ቢናገር ማንን ተናግሬ ማስቆም እችላለሁ፣ ማንን ልቆጣ እችላለሁ ብዬ ስለማስብ መግባት አልፈልግም። አሁን አሁን ግን የመጣችሁት አሁን አሁን ግን እያደረጋችሁት ያላችሁት ነገር ግን በጣም የሚያስጠላ ፍቅርን በቃ ዝቅ የሚያደረግ ነገር ነው እየሰራችሁ ያለት። ያ ማለት ምንድን ነው? ያመጣችሁ ሰው ሁላ እንድትወዱ ወይ ከሱ ጋር እንድትሆን ትፈልጋላችሁ። አብርሃም ሲመጣ እኩላ ጭብጭበናል። ምክንያቱም ኬዝ ስለነበራቸው ይስሩ ብለን በማሰብ ቡሪካ ግን ሲመጣ ያጨበጭብ ነው በወንድምነት እንጂ ፍቅረኛ እንዲሆናት አይደለም። ዛሬ ላይ ምን ተገኝቶ ነው ቅንጥስ ብላችሁ ከመጣው ሰው ጋር ሁላ ፍቅር እንድትለጠፍ የምትፈልጉት? ስታያት ምን ትመስላችኋል? በማንኛውም አይምሮ እኳ አትመራም። በራሱ አይምሮ ነው የምትመራው። ስለዚህ እኝኛ አትበሉ በቃ እኛ አትበሉ። ይኸው ጸባቸውን እያስተናግዳችሁ ቁጭ በሉ። አየናችሁ። ዛሬ ኮሜንታቸው አስር አይሞላም። ብሩክ እና ፍቅር ይ ወደፊት የሚል የለም። ሲጀመርም እንዳለ ሱ ላይ ጭሁበት። ይሄ ሁሉ የእናንተ ጥፋት ነው። ልጁ እንዲሰደብ እያደረጋችሁ ያላችሁ ደግሞ እናንተ ወራሳችሁ ናችሁ። ተከበሩ። በቃ ተከብራችሁ ተቀመጡ። ልጆቹን ሰላም አትንሷቸው ለማንኛውም ቤተሰቦች ላይክ ሽር ሰብስክራይብ አድርጉ ንጹህ ፋንድሾች የሁሉንም ስራ መስራት ማደግ የምትፈልጉ ብቻ ሰብስክራይብ አድርጉኝ እኔ አሰርገሰስ አልፈልግም ሚሊዮን አሰርገሰስ ከሚሆን አምስት ሺህ ሰዎች በፍቅር የሚኖሩ በስምምነት የሚያምኑ ከሆኑ ይበቃኛል እንደምወዳችኋ አትርሱ መልካም ጊዜ ቻውቻው